በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ሃይማኖተ አበው ዘቅዱስ ጎርጎርዮስ ዘኑሲስ ምዕራፍ 35 የደገኘው የባስሊዮስ ወንድም የኑሲስ ኤጲስቆጶስ ቅዱስ ጎርጎርዮስ የሰሎሞንን መጽሐፍ በተረጎመበት በ15ኛው ድርሳኑ እንዲህ አለ። ይኸውም መሐሌ መሐሌ ነው። ክርስቶስ ማለት ፈጣሪና ፈጡር አንድ አካል አንድ ባሕርይ በመሆን አንድ ሆነ ማለት ነው። አይ ዓለም ሳይፈጠር የነበረ ለዘላለሙ የሚኖር ያለውን ሁሉ የፈጠረ እርሱ ነውና ስለ እርሱ ስንናገር ያልተፈጠረ ነው እንላለን። ሰው ነው ያልነውም ስለኛ ባደረገው ተዋሕዶ ደካማ ባሕርያችንን ስለተዋሐደ ነው። አሁንም ስለዚህ ልዩ ስራ አጠንቅቀን በጎውን ነገር ልንናገር ይገባናል። የምንናገረውንም ልብ እናድርግ። ቃል ያልተፈጠረ ነውና ከሁሉ አስቀድሞ የነበረ ነው በዘመኑ ሁሉም፣ በእግዚአብሔር አብ ሕልውና ያለ ነው። እርሱ እግዚአብሔር ነው። ከተፈጠረውን ፍጥረት ሁሉ ምንም ምን እርሱ ያልፈጠረው የለም እንበል። ዳግመኛም በባሕርያችንን ተዋሕዶ ሰው ስለሆነ ሰው ይባላል። እርሱ ሰው በሆነ ጊዜ እግዚአብሔር በሥጋ እንደታየ በሥራው ጌትነቱን ገለጠ። እርሱ አምላክ ወልድ ዋህድ በአባቱ ወሬና ያለ ነው። እንደዚህም ወንጌላዊ ዮሐንስ እኛ አለ አባቱ አንድ እንደሆነ ልጅ ክብር ያለ ክብሩን አየነ አለ። በሥጋ ባሕርይ ግን ሰው ይባላል። መሥዋዕትነትን፣ አስታራቂነትን፣ እውነትን ገንዘብ ያደረገ እንደሆነ ስለ እርሱ ዮሐንስ እንደተናገረ ታወቀ። ዓለም ሳይፈጠር የነበረ ያልተፈጠረ እንደሆነ መቸም መች መለወጥ የሌለበት እንደሆነ ሁልጊዜ ባለመለወጥ ጸንቶ ይኖራል። በሥራ ሁሉ በአኗኗርም ሁሉ አይመረምርም። ጥንት ፍጻሜ ያለው ተብሎ ከቶ ሊነገር አይቻልም። እንደ አብ እንደ መንፈስ ቅዱስ ጥንት ፍጻሜ የለውምና ለእኛም በሥጋ መገለጡን እንደሚገባው መርምረን ልናውቀው አይቻለንም ጸጋን ለመስጠት ያደረገውን ተዋህዶ የሚያምኑት ሰዎች ከእነርሱ ትምህርትን ይቀበሉ ዘንድ ይገባል ብሎ ቃል ስለ እነርሱ ከተናገረላቸው ከመምህራን እንማር ዘንድ ያሻናል ይህ እግዚአብሔርን በመልክ የሚመስለው በባሕር የሚተካከለው ሲሆን ቃል ስለ እኛ በሥጋ የታየው መታየት ነው በተገዥ በአዳም ባሕሪም በሥጋ የሰውነትን ሥራ ሠራ። ጥንት የሌለው እርሱ ያለመለወጥ ንጽሕት ከምትሆን ከቅድስት ድንግል ማርያም የነሳውን ጥንት መገኛ ያለውን የሥጋን ባሕሪ በተለየ አካሉ ተዋህደ። ዳግመኛም የደገኛው መምህር የባስልዮስ ወንድም ይህ ቅዱስ ጎርጎርዮስ ስለ ጌታችን ስለ ኢየሱስ ክርስቶስ ጥምቀት አብ ልጁ መሆኑን እንደመሰከረለት በተናገረበት አንቀጽ እንዲህ አለ። የምወደው በእርሱ ሕልው ኮኜ ልመለክ የወደድኩት ልጄ ይህ ነው አለ። ይህ አንዱ ሁለት አይደለም። ልጄ ያለው ሌላ፣ ከማርያም የተወለደው ሌላ አይደለም። በበረት የተወለደው ሌላ፣ ሰብአ ሰገል የሰገዱለት ሌላ አይደለም። የተጠመቀው ሌላ አይደለም። ጥምቀትን የማያሻውም ሌላ አይደለም። በእርሱ ሕልው ኮኜ ልመለክበት የወደድኩት ልጄ ነው እንጂ በዓይነ ሥጋ የምታዩት በዓይነ ልቡና የምታስተውሉት ይህ አንዱ ብቻ ነው። ጥንት የሌለው ቀዳማዊ ነው። ዛሬ ግን ዘመን ተቆጠረለት። ከእኔ ባሕር የተገኘ ሰው በመሆኑም ከእናንተ ባሕር የተገኘ እርሱ አንድ ብቻ ነው። በሥራው ሁሉ ኃጢአት የለበትም። በምድራዊ ልደቱ አባት አለው አትበሉ። በሰማያዊ ልደቱም እናት አለችው አትበሉ። እርሱ በምድር አባት የሌለው ነው፣ በሰማይም እናት የሌለችው ነው። በሰማያዊ ልደቱ ጡት አጥብታ በወተት የምታሳድገው እናት አትሹለት። በሰማያዊ ልደቱ እናት የለችውምና መለኮቱን ከትስብእቱ ልዩ ነው አትበሉ መለየት በሌለበት በእርሱ ክፉ መለየት እንዳይመጣም ትስብእትን ከመለኮት ልዩ ነው አትበሉ ከተዋሕዶ በኋላ አይለይምና አይቀላቀልምና መለኮቱን ከተዋሕደው ከትስብእት ልዩ ነው አትበሉ በእርሱ ያለ ተዋሕዶ ሆኖ እወቁ እንጂ የክርስቶስን አካል ሁለት አካል አታድርጉ ወደ ሁለት አካል ወደ ሁለት ባሕርይ ፈጽማችሁ አትለዩት ወልድን አንድ ወገን የተዋሃደውን ሥጋም አንድ ወገን አታድርጉ። የማይለየውን ተዋህዶም ሊፈርስ የማይቻለውን አንዱን ትለዩ ዘንድ አትድፈሩ። ሰው በሆነ በእግዚአብሔር ከመለኮቱ የተለየ ዕሩቅ ብእሲ እንደሆነ አታስቡ። እርሱ አንድ ብቻ እንደሆነ እመኑ እንጂ እርሱ በተዋህዶ ሰው የሆነ አምላክ ነው። ከዘመን አስቀድሞ በቅድምና የነበረ ዛሬ ሰው የሆነ አምላክ ይህ ነው። እርሱም መለኮቱ ከትስብእቱ ትስብእቱ ከመለኮቱ ሳይለይ ለዘላለም ይኖራል። እርሷ አንድ ብቻ ነው። በዚያ ወራት ከአብርሃም ሥጋን ይዋሃድ ዘንድ ወደደ። ይህን ልጅን ሲራብ፣ ሲጠማ፣ ሲተኛ፣ ሲደክም፣ ሲወጣ፣ ሲወርድ ወይም ሲገረፍ፣ በጭንካር ሲቸነከር ወይም በፈቃዱ ሲሞት እንደ መጉታንም በመቃመር ሲጠብቁት ብታየው እነዚህን የሥጋ ብቻ አድርገህ አታስብ። ይህን ልጄን የታመሙትን ሲያድን፣ ለምፅ የያዛቸውን በቃሉ ሲያነፃ፣ ጭቃ ቀብቶ ዓይን ሲሰራ፣ ሁለተኛ መልክ በፈቃዱ ሲፈጥር ብታየው አምስት እንጀራ አበርክቶ ለአምስት ሺህ ሰው ሲያጠግብ ማይበሉ ነጉዶ እስከ ሰማይ የተነሳውን ጥልቁን ባሕር በመገሰጽ ጸጥ ሲያደርገው በምድር ላይ እንደሚሄድ በእግሩ ውሃውን እየረገጠ ሲሄድ ተራሮች ሲሰግዱለት፣ አጋንንትም ሲታዘዙለት እንደ ባሮችም ሲያዘዛቸው ብታየው ይህን ለመለኮት ብቻ ሰጥተህ አትናገር። የታምራትን ስራ ለአንዱ ብቻ፣ የድካምን ስራ ለአንዱ ብቻ ሰጥተህ አትናገር። ያም ይህም ሁሉ ለአንድ ለእርሱ ብቻ ነው እንጂ የአምላክነት ሥራ ሁሉ ገንዘቡ ነው። ወዲህም የሰውነት ሥራ ሁሉ ገንዘቡ ነው። ታምራትን ማድረግ ገንዘቡ ነው። መከራን መቀበልም ገንዘቡ ነው። እርሱ አንዱ ብቻ አምላክ እንደመሆኑ ታምራት ያደርጋል፣ ሰውም እንደመሆኑ መከራ ይቀበላል። ዳግመኛ የደገኛው የባስሊዮስ ወንድም የሚሆን ክቡር አባት የኑሲስ ኤጲስቆጶስ ጎርጎርዮስ ሐዋርያ ጳውሎስ ወደ ፊልጵስዩስ ሰዎች በጻፈው መልእክቱ ስለተናገረው ነገር እንዲህ አለ። እግዚአብሔር አብን በመልክ የሚመስለው በባሕርይ የሚተካከለው ኢየሱስ ክርስቶስ ሰው የሆነበትን ሥራ በልቡናችሁ እወቁ። ሽቶ ቀምቶ ከእግዚአብሔር ጋር የተካከለ አይደለም፣ ራሱን አዋርዶ ሰው ሆኖ የተገዥ ባሕርይን ተዋሕዶ ነው እንጂ። ሥጋን ከመዋሕድ በቀር የበለጠ በእግዚአብሔር ዘንድ ምን ድህነት አለ? ነገር ግን እርሱ ነገሥታትን መኳንንትን የሚገዛ ሲሆን እኛን ወደ መምሰል በመጣ ጊዜ የተገዥ ባሕሪንም በተዋሃደ ጊዜ ከአብ ከመንፈስ ቅዱስ አላነሰም። ምድርን የፈጠረ እርሱን በትውልድ እንበልጣለን የሚሉ ሐና፣ ቀያፋ ዘበቱበት። ፍጥረትን ሁሉ የሚገዛ እርሱ የሚያርፍበት ቦታ አላገኘም። በሥጋ በተወለደ ጊዜ ላሞች በሚያድሩበት በረት አስተኙት እንጂ የማይለወጥ ንጹሕ ቃል የሚለወጥ የሰውን ባሕሪ ተዋሐደ፣ የሰውንም ሥራ ገንዘብ አደረገም። ነፍሱን ከስጋው እስከ መለየት ደርሶ ትህትናን አብዝቶ ሠራ። በነፍስ በስጋ የሚፈርድ እርሱን ይሞት በቃ ወደሚፈረድበት አደባባይ አወጡት። ሊቃነ መላእክትን ሁሉ ፈጥሮ የሚገዛ እርሱ በኃጣን እጅ ተያዘ። ሕይወት እርሱ ሞተ። ምዕራፍ 36 የኑሲስ ኤጲስቆጶስ ይህ ቅዱስ ጎርጎርዮስ ንስሐ መግባት እንዲገባ ከኀጢአቱ የሚመለስ ሰውም ተድላ መንግሥተ ሰማያትን ረፍተ መንግሥተ ሰማይን እንዲወርስ የተናገረበት ድርሳን ይህ ነው። እግዚአብሔር በሥራው ሁሉ የከበረ ነው። በየሀገሩ አነጋገር በየቋንቋው ፈጽሞ የተመሰገነ ነው። እኛን በመውደዱ ካለመኖር ወደ መኖር አምጥቶ የፈጠረ እርሱ ነው። ከዚህ በኋላ ለዘላለም የሚኖር ልዩ ልዩ ክብር የሚሆን ልጅነትን አደለን። እነዚህም በከበረ ደጋግታ አምራት ባደረገ፣ እንደ የብስ በባሕር መካከል በሄደ በነቢይ ሙሴ የተናገራቸው ቃላት ናቸው እግሮቹ አልራሱም ልብሶቹም አልረጠቡም። እግሮቻቸው በእሳት እንዳልተቃጠሉ ልብሳቸውን በእሳት ዋዕይና በጢስ ሽታ እንዳልተለወጠ እንደ ሰለስቱ ደቂቅ። ነገር ግን ይህ ታላቅ ነቢይ ወደ ጥልቅ ባሕር ገባ፣ ብዙ ሕዝብንም ከእርሱ ጋር አሻገረ፣ ጠላቶቻቸውንም በጥልቅ ባሕር አሰጠመ። ባልንጀራው ከባልንጀራው ጋር እንዲነጋገር እግዚአብሔር ቃል ለቃል የተነጋገረው ፊት ለፊት የታየው ይህ ነቢይ ነው። የእስራኤልንም ልጆች ለግብፃውያን ከመገዛት ነፃ ያወጣቸው ይህ ነቢይ ነው። በግብፅ ታምራትን ያደረገ ይህ ነቢይ ነው። ፈጡራን ሁሉ የታዘዙለት ይህ ነቢይ ነው። በልቡ እንደወደደ በአንደበቱ ሳይናገር በልቡ በማሰብ ባሕሩን ደም ወደ መሆን ለወጠው። እጁን ወደ ባሕር ቃጣ፣ ውሃውም ተለውጦ ደም ሆነ። ይህ ነቢይ ጓጉን፣ ቸርን፣ ተቆናጣጭ፣ ዝንብን፣ ትንኝንም አንበጣንም በግብፃውያን ያመጣ ነው። ይህንንም ሁሉ ከእነርሱ ያራቀላቸው ነው። ይህ ነቢይ ባለሟሌ ሙሴ በዘመኑ በዚህ ዓለም ካሉ ሁሉ ይልቅ ደግ ነው ብሎ እግዚአብሔር የመሰከረለት ነው። እግዚአብሔር የፈሮን ገዥ እንዳደረኩ አደረኩ ያለው ነቢይ ይህ ነው። የቆሬን ወገኖች በእሳት ያቃጠለ በግብር የመሰሏቸውን ዳታን አቤሮንንም በሕይወት ሳሉ ወደ ሲኦል ያወረዳቸው ይህ ነው። ከእስራኤል ልጆች ወገን ስለ ብዙ ሰዎች ብዙ ጊዜ የለመነ እግዚአብሔርን በእርሱ አማላጅነት ከእነርሱ መቅሰፍትን ያራቀ ነቢይ ይህ ነው። እግዚአብሔር በግብጽ ኃይሉን የገለጠበት ነቢይ ይህ ነው። የእስራኤልን ልጆች በወርቅ በብር ጌጥ በእርሱ ቃል ከግብጽ ያወጣቸው ነቢይ ይህ ነው። በሰው እጅ ያልተቀረጸ በእግዚአብሔር ጣት መጽሐፍ የተጻፈባቸውን ሁለቱን ጽላት ከወደ ሰማይ የተቀበለ ነቢይ ይህ ነው። ይኸውም ሕግና ትእዛዝ ነው። እግዚአብሔር ሰውን በእርሱ መልክ በእርሱ አምሳል እንደፈጠረው በቃሉ የተናገረበት ነቢይ ይህ ነው። ከዚህ ክብር የሚበልጥ ምን ክብር አለ? ከዚህ ትምክህት የሚበልጥ ምን የሚያስመካ ነገር አለ? እግዚአብሔር በነቢያት አለቃ አንደበት እንዲናገር፣ ሰውን በእርሱ አምሳል እንደፈጠረው እንዲመሰክር ከመሆን የበለጠ የሚያስመካ ምን ትምክህት አለ? የሚያስመካ ክብር ይህ ነው። ዋጋ የማይገኝለት የክብር ዕቃ ይህ ነው። ሁሉን ድል እንድንነሳ በሁሉ ላይ እንድንሰለጥን ያደረገበትን እኛን ያቀዳጀበትን ዘወትር የዘላለም ህይወት ለመኖር የዘላለም ረፍትን ለማግኘት እንድንችል ያደረገበትን ዘውድ እግዚአብሔር ያስጌጠባቸው ልዑላን መንፈሳውያን አይናቁ ናቸው እኛ ግን በፈቃዳችን የጠላታችን የዲያብሎስን ማታለል በመቀበላችን ከህይወት ሞትን ከተድላ ደስታ ሐሳርን መርጠን ወደን በሠራነው ኃጢአት ፍፃሜ ወደ ወደሌለው ወደ ዘላለም ኩነኔ በሚወስድ በሚጎዳ መከራ ውስጥ ወደቅን እርሱስ ፈጽሞ አልተወንም በካህሊነቱ ተቀበለን እንጂ በይቅርታው በቸርነቱ ብዛት ወደ እርሱ አቀረበን እንጂ። እንግዲህ ወዲህ የእጆቹ ፍጥረቶች ወድቀን እንድንቀር አልወደደም፣ በቸርነቱ በይቅርታው ብዛት የሚታየውን የማይታየውን ሁሉ የፈጠረበትን አካላዊ ቃሉን ላከልን እንጂ። የሚታዩት ያላቸው የሚዳሰሱ ፍጥረቶች ናቸው፣ ያላቸው የማይታዩ ያላቸውም ረቂቃን መላእክት ናቸው። በከበሩ በነቢያት ቃል አስቀድሞ እንዳናገረ ከተመሰገኑ ከሦስቱ አንዱ አካል ቀዳማዊ ቃል በግብረ መንፈስ ቅዱስ ከቅድስት ድንግል ማርያም ሥጋን ተዋሃደ። ሰው መሆኑም እውነተኛ የማይመረመር የማይነገር ምስጢር ነው። ሰው መሆኑም እውነተኛ ነው እንጂ ምትሃት አይደለም። መከራን፣ ረሃብን፣ ጽምን፣ ድካምን በመቀበል ከእኛ ጋር አንድ የሚሆን ሥጋን በፈቃዱ በአባቱ በመንፈስ ቅዱስን ፈቃድ ፈጥሮ ተዋሃደ እንጂ ወንጌላውያን እንደመሰከሩ ቃል በግብረ መንፈስ ቅዱስ ከሰው የተነገረው ትርጓሜም ከሃዲያን መናፈቃን ሰዎች እንደሚያስቡት ለመንፈስ ቅዱስ ሥጋ ኖሮት ወይም የተፈጠረ ሆኖ አይደለም። መንፈስ ቅዱስ የማርያምን ሥጋ አነጻ፣ ቀደሰ የአብ አካላዊ ቃልንም ለመጽነት የበቃች አደረጋት። እንጂ ቃል ከእርሷ የነሰውን ሥጋ በአብ ፈቃድ፣ በእርሱ ፈቃድ፣ በመንፈስ ቅዱስን ፈቃድ ሐሰት አይደለ እውነተኛ ተዋሕዶን ከመለኮቱ ጋር አዋሃደ በአብ ከእርሱም አንድ ባሕርይ፣ አንድ ፈቃድ፣ አንድ ሥልጣን፣ አንድ የእግዚአብሔር ወልድ አካል አደረገው። በቀዳማዊ ባሕርይ የአምላክነት ሥራ ሁሉ ገንዘቡ ነው። ዳግመኛም ከእኛ በነሰው ከእርሱም ጋር አንድ አካል አንድ ባሕርይ በሆነ በሥጋ ባሕርይ ከኃጢአት ብቻ በቀር የሰውነት ሥራ ሁሉ ገንዘቡ ነው። በእናቱ ማሕፀን ሳለ ዮሐንስ የሰገደለት ይህ ነው። በተወለደ ጊዜ መላእክት ያመሰገኑት ይህ ነው። የከብት ጠባቆች ልደቱን የተናገሩለት ይህ ነው። በተወለደ ጊዜ ጥበብ ያላቸው ሰዎች እጅ መንሻ ይዘው መጥተው የአይሁድ ንጉሥ እንደሆነ እየተናገሩ የሰገዱለት ይህ ነው። ስለዚህ ስለመሰለውም መጻሕፍት እርሱ በሠራው ሁሉ ወንድሞችን እንደመሰላቸው ተናገሩ። እንግዲያማ ሰማይን ምድርን የፈጠረ ሲሆን እንደምን የአይሁድ ንጉሥ በተባለ ነበር? ስለ እርሱ ለዮሴፍ ተገልጦ ተነስተህ ሕፃኑን እናቱን የሚዘህ ወደ ግብጽ ሂድ ብሎ የተናገረለት ይህ ነው። ሁለት ግብራት ለእርሱ አንድ እንደሆኑ አየህን? ሰው የሆነ አምላክ እርሱ ነው አንድ ነው ሁለት አይደለም። ፈጣሪ መለኮቱን ፍጡር ወደ መሆን አልለወጠውም። ፍጡር ሥጋውንም ፈጣሪ ወደ መሆን አልለወጠውም። መችም መች አንድ ብቻ ነው፣ ሁለት አይደለም። የተገዥህ ባሕሪም የተዋህደ በእርሱ ትሕትና እኛ ንከብረ ዘንድ የተዋረደ እርሱ ነው። ሕማማችንን የታገሰ ደዌያችንን የተሸከመ በደላችንን የተቀበለ ስለ እኛ ራሱን የማያልፍ የማይለወጥ መሥዋዕት አድርጎ ያቀረበ የማይሻር የማይለወጥ ካህን እርሱ ነው። የሚሰዋ በግ እርሱ ነው። የሚሰዋ ካህን እርሱ ነው። ከባሕሪ አባቱ ከአብ ከባሕሪ ሕይወቱ ከመንፈስ ቅዱስ ጋርም መሥዋዕት የሚቀበል እርሱ ነው። በፈቃዱ መከራን በሥጋው የተቀበለ መከራንም ሁሉ የታገሰ እርሱ ነው። እንደ በግ ሊሰዋ መጣ። በግ በሚሸልተው ሰው ፊት እንዳይናገር አልተናገረም። በነገሩም ሐሰት አልተገኘበትም። የእግርን ግሪት አስረው ወደ ፍርድ አደባባይ ወሰዱት። አመፀኞች ሹማምንት ይሙት በቃ ፈረዱበት። በጎ ስላደረገላቸው ፈንታ ክፉ መለሱለት። ነፍሱን ከሥጋው እስከ መለየት ደርሶ በሁሉ መከራን ታገሰ። ሞቱን በመስቀል የተደረገው ነው። ባንደበቱ አንድ ነገርን እንኳ አልተናገረም። ከመስቀሉ ወደ ሲኦል በመውረዱ አዳንን። በአባታቸው በአዳም በደል በሲኦል ተግዘው የነበሩ ጻድቃንን ፈታ። ከሙታን ተለይቶ አስቀድሞ በተነሳ በእውነተኛ ትንሣኤውም አስነሳን። የንስሐንም በር ከፈተልን። የሰማዩ አባታችን እያል አብን እንጥራው እንጠራው ዘንድ ሥልጣን ሰጠን። ወንድሞችም አለን ነፍስን ሥጋን በመዋሃድ መሰለን። ደቀ መዛሙርቱ ቅድስት ንጽሕት ትንሣኤውን በችንካር የተቸነከረ የእጁን የእግሩን እትራት ካዩ በኋላ በጦር የተወጋ የጎኑን ምትራት ከዳሰሱ በኋላ ከትንሣኤውም በኋላ አርባ ቀን ያህል አብሯቸው ከበላ ከጠጣ በኋላ ወደ ሰማይ አረገ። ለደቀ መዛሙርቱ በአባቴ መንግሥት አዲስ አድርጌ ከእናንተ ጋር እስከምጠጣበት ቀን ድረስ ከዚህ የወይን ጭማቂ እኔ አልጠጣም አላቸው ብሎ ቅዱስ ወንጌል እንደመሰከረም፣ ጌታችን ለደቀ መዛሙርቱ በአባቴ መንግሥት ትንሣኤ አዲስ አድርጌ ከእናንተ ጋር እስከምጠጣበት ቀን ድረስ እኔ ከዚህ የወይን ጭማቂ አልጠጣም ያላቸው መጠጥ ይህ ነው። ነገር ግን ለሰው ከትንሣኤ በኋላ ሥጋዊ መብል መጠጥ አለ ብሎ ማንም አያስብ። በሥጋው መፍረስ መበስበስ አለ ብለው እንዳያስቡ ጌታችን የሥጋውን መነሳት ያስረዳ ዘንድ በድላ ጠጣ እንጂ ከትንሣኤ በኋላ ሥጋዊ መብል ሥጋዊ መጠጥ እንደሌለ አወቁ። ዳግመኛም በዚያ ወራት አያገቡም፣ አይጋቡም በሰማያት እርሱን እንደሚያመሰግኑ እንደ መላይክት ሆነው ይኖራሉ እንጂ ያለውን ቃሉን ስሙ። ለመላይክትም ሥጋዊ መብልን መሻት የለባቸውም፣ ሥጋውያን አይደሉምና። በአርባ ቀን ደቀ መዛሙርቱ እያዩት በተነሳበት ሥጋ ወደ ሰማይ አረገ። ዳግመኛ ለጻድቃን ሊፈርድላቸው፣ በኃጥአን ሊፈርድባቸው ባረገበት ሥጋ ይመጣል። በአባታችን በአዳም በደል የተዘጋ የገነት ደጅን የከፈተልን ዕፀ ሕይወትን የሚጠብቅ ኪሩብንም ያስወገደው የእሳት ጦርን ከእጁ ያራቀ ወደ ዕፀ ሕይወት ያደረሰን እርሱ ነው። ፍሬውንም ሥጋውን ደሙን ተቀበልን። አባታችን አዳም ሊደርስበት ወዳልተቻለው በራሱ ፈቃድ ተከልክሎበት ወደ ነበረው ማዕረግ ደረስን። ክፉውንና በጎውን ከሚያስታውቅ ወደ ጥፋት ከሚወስድ በአዳምና በልጆችም ላይ ኃጢአት ከመጣበት ከጸበለስ ፊታችንን መለስን። የፍቅር ሕግ ወንጌልን ሰራለን። የላም ሥጋ የፍየል ደምሳንሻ ሳንሻ ኃጢአታችንን ማስተስረ የተቻለን ያቺ ቀዋሚት ያልነበረች ህግ ነበረች። ድህነት የማይገኝባት ትእዛዝም ነበረች በሚያድን እውነተኛ ምግብ በሚሆን በሥጋው እውነተኛ መጠጥ በሚሆን በንጹሕ ደሙ ነው እንጂ። ትእዛዙን ብንፈጽም፣ በሕጉ ጸንተን ብንኖር እርሱ ቸር የሚሆን የባሕሪ አባቱ የሚያድን የባሕሪ እስትንፋሱ መንፈስ ቅዱስን መጥቶ እንዲያድርብን ነገረን። እርሱ የሰው እጅ በሠራው ቤት እኔ አላድርም ብሏልና። ምዕራፍ 37 እኛ ግን ከሕጉ ብንለይ ትእዛዙንም ብናፈርስ መኖሪያችን እሳቱ በማይጠፋበት ትሉ በማያንቀላፋበት በዘላለም ኩነኔ ውስጥ ይሆናል። ይህ ጨለማነት ያለው ብርሃን የሌለበት ጽኑ ጨለማ ብሎ የጠራው እሳት፣ ልቅሶ ጥርስ ማፋጨት ያለበት ቦታ ነው። ጌታ ሕጉን መጠበቃችንን ነው እንጂ ከእኛ ከባድ ሥራ አልፈለገም። ብንበድልም ልባችንንና አናጽና ፈጥነን ወደ ንስሐ እንመለስ እንጂ ኃጢአታችንንም እርስ በርሳችን እንናዘዝ እንጂ ሐዋርያው ያዕቆብ እንደተናገረ የካህኑን ትእዛዙን ተግሳጹን አንሰቀቅ ነፍስን የሚያድን ባለመድኃኒት ነውና የነፍሳትን ደዌ የሚያርቅ ቃሉ ሲቅርና፣ የሥጋ ባለመድኃኒትስ እንኳ ወደ ሥጋዊ በሽተኛ በመጣ ጊዜ ክፉ ምግብ ከመመገብ ይከለከል ዘንድ ያዘዘዋል። መራራ መራራ ቅጠልን ምረቱ ጭንቅ ሽታው ክፉ የሚሆን ከብዙ ወገን የተቀመመ መድኃኒትን ያጠጣዋል። በድዌው አካል ያለ የተለያየ ሕዋሳትን አንድ ያደርግለት ዘንድ፣ ደዌው ቢጸና ግን ሊድን ባይችልም በምላጭ ይበጡታል ወይም አካሉን ይቆርጡታል ወይም ከሥጋው ይቆርጡታል ወይም በእሳት ይተኩሱታል እንጂ በሽተኛው የሥጋውን ድህነት ከመሻቱ የተነሳ ከዚያ ደዌ እርሱን ለማዳን ዘመዶቹ ከሚያደርጉት ትጋት የተነሳ ብልሃ አዋቂ ባለመድኃኒት ያለበትን ይጠይቃሉ ያንን ድውይ ከጽኑ ደዌው ያድነው ዘንድ የጸና ቁስሉን በሚያነጻ በሚያደርቅ መድኃኒት ያደርቅለት ዘንድ እንደዚሁም ዳግመኛ የጸኑ የመዳብ፣ የብረት፣ የእርሳስ ወገን እነዚህንም የመሰሉ ነገሮች ዝገት የባሕርያቸው ነው እንጂ ዝገት ኋላ እንዳይመጣባቸው እናውቃለንና። ብልህ የተማረ ፈላስፋ አዋቂ ቢገኝ ከመሬት ያገኛቸው ዝገትን ከነርሱ የሚያረቅበትን የሚያጣራበትን አገናኝቶ ዝገታቸውን ያረቅላቸዋል፣ ወደ ጽሬት ይመለሳቸዋል። ያገኛቸውን ዝገት ያረቅላቸዋል፣ እንደ ወርቅ እንደ ብር ያደርጋቸዋል። በታመመ ጊዜ እርሱን ለማዳን በጥተው ወደ ድዊው አካል መድኃኒት እንዲያገቡ ዝገትን ያወጣው ዘንድ የሚያገቡትን ከምድር ካገኛቸው በኋላ በብረት፣ በመዳብ፣ በአረር ወገን ሁሉ የገባው ዝገት የሚርቅበትን መድኃኒት ወደ መናገር ብትመለስ፣ ይህን ካወቅን ነፍሳችንን፣ ልቡናችንን፣ ሥጋችንን ከሚረዳ ከሚራራ ካዋቂው እጅ መድኃኒትን እንቀበል። ዘመናችን ሳይፈጸም እጁን ወደ እኛ ዘርግቶ የሚጠራንን እንስመው። ፈጥነን በፊቱ ራሳችንን እናዋርድ። አቤቱ እነሆ አንተን በድለናል። እኛን ባይነ ምሕረት ተመልከት። ፍጥረቶችን አትጣል። የእጅ ፍጥረቶችን እንና ከሞት በኋላ የሚያስብህ በመቃብርስ ተስፋ የሚያደርግህ ማን ነው? እያል ፈጥነ እንስሓ እንግባ። ፋናዎቻችንን እናብራ። ምግባራችንን እንግለጥ። ደጁ ሳይዘጋ ሙሽራውን ለመቀበል እንፋጠን። ያለዚያ ግን መግባት አይቻለንም። ሌባ እንዳይመጣብን ተዘልለንም እንዳያገኘን እንጠንቀቅ። ንኪያስ ፈጥነ እንስሓ እንግባ። ሪያዎች ከሚበሉት ተረርቃሞ መጥገብ አይቻለንምና ፈጣሪያችንን የሰማዩን የምድሩን ያህለ አንተን በደልን። ለአንተ ልጆች መባል አይገባንም ከአገልጋዮችህ እንዳንዱ አድርገን እንጂ እንበለው። እርሱ ፈጽሞ ከልጅነት እንደለየን አይቀርም። በቸርነቱ ይቀበለናል እንጂ የሰርግ ልብስን ያለብሰናል፣ በጣታችን ቀለበትን ያገባለናል፣ በእግራችንም ጫማ ያደርግልናል ሜል ገች ያርድልናል። በእኛ መመለስ ደስ ይለዋል። ተስፋ ንስሐን እንደነገረን፣ አዝማነ መንግሥተ ሰማያትን ታዩ ዘንድ የምትወዱ ወንድሞቼ ሆይ ተሪሃ እግዚአብሔርን አስተምራችሁ ዘንድ ኑ። አንደበታችንን ከክፉ ነገር ከንፈሮቻችንንም ክዳት ሽንገላን ከመናገር እንከልክል። እኛ ሊያደርጉልን እንደምንወድ ለባልንጀሮቻችን ለወንድሞቻችን፣ ለጠላቶቻችንም በጎ ነገርን እናድርግ። ዓለም ሳይፈጠር የተዘጋጀላችሁን ትወርሱ ዘንድ የአባቴ ወዳጆች ወደ እኔ ኑ የሚል ደስታን የተመላ ቃልን ከጌታችን እንሰማ ዘንድ ከሥጋችን፣ ከነፍሳችን፣ ከልቡናችን የኃጢአትን ጨለማ እናርቅ። ጣቁሮ የሚወርድ ዝገት ከእርሳስ፣ ከብረት፣ ከመዳብ በእሳትና በፈሉ የመድኃኒት ቅመማት እንዲርቅ እነዚህን በትሕትና በቀናች የእግዚአብሔርን የአካሉን ሶስትነት የባሕሪውን አንድነት በማመን የሚፈጸሙ ጾም፣ ጸሎት፣ ንጽሕና፣ ምጽዋት ፍቅር ናቸው ከኃጢአት የሚያነጹ ሙቀ ተጸጋን የሚሰጡ እንዲህን አምስቱን ግብራት የሚመስላቸው የለም። ያን ጊዜ የመለኮት ፍቅር ጸጋውን በልቡናችን ያድራል። እኛም ከኃጢአት ንጹሐን ብንሆን ያን ጊዜ መጥቶ ያድርብናል። አባታችንን በሚያወርሳት በመንግሥተ ሰማይ እንደ ፀሐይ እንበራለን። በመንግሥተ ሰማይ ያከብረናል። በተራራ ላይም እንደተሰራች እንደ ጸናች መንደር ለዓለም ሁሉ እንደሚያበራ ፋናም ያደርገናል። አይን ያላየውን ጆሮ ያልሰማውን በሰው ልቡና ያልታሰበውን የአንተር ላ ነፍስ እኖርሳለን። መላእክት በሚኖሩበት በመንግሥተ ሰማያትን እኖራለን። ከረቂቃን መላእክት ጋር እናመሰግናለን። የመላእክትን ምስጋና ምግብ አድርገንን እኖራለን። ሳናቋርጥ የሦስቱን ምስጋና አንድነት እንናገራለን። ፍጹም አሸናፊ አንድ አምላክ እግዚአብሔር አብ፣ ወልድ፣ መንፈስ ቅዱስ ሆይ ቅዱስ ቅዱስ ቅዱስ ተብለህ የምትመሰገነው ምስጋናህ በሰማይ በምድር ምሉ ነው እያል ለዘላለሙ በየጊዜው ክብር ምስጋና ለእርሱ ነው። ሃይማኖተ አበው ዘቅዱስ ፊልክስ ምዕራፍ 37 የከበረ ሰማዕት ሊቀ ጳጳሳት ፊልክስ የሚስጥረ ሥላሴን የሚስጥረ ሥጋዌን ነገር በተናገረበት ድርሳኑ እንዲህ አለ። እኛስ ሕማም ሞት ለመለኮት የባሕርይው እንደሆነ የሚያስቡትን እናወግዛለን። የተሰቀለው ክርስቶስ መለኮት የተለየው ዕሩቅ ብእሲ ነው የሚል በተዋሕዶ ሰው የሆነው እግዚአብሔር ቃል ከሦስቱ አካላት አንዱ አካል እንደሆነ እኛ እንደምናምን የማያምን ቢኖር እናወግዘዋለን። እግዚአብሔር ቃል በመለኮት ሕማም ሳይኖርበት በሥጋ ታሟልና ንጹሐን አባቶቻችን እንደተናገሩ የሥጋ ሕማም ሞት ለእርሱ ተነግሮለታልና ዳግመኛ ቅድመ ተዋሕዶ የነበረ የሁለቱን ባሕርያት ልዩነት የሁለቱም ስም በጊዜ ሁሉ በሥራ ባነጋገር ልዩ እንደነበረ እንወቅ። እነዚህም መለኮትና ትስቤት ናቸው። እንደዚህም ባልን ጊዜ ከተዋሕዶ በኋላ የምንለዩ አይምሰላችሁ፣ የመለኮትን ባሕርይ የትስብእትን ባሕርይ እናስረዳለን እንጂ። ዳግመኛም ቃል ባሕርያችንን በተዋሐደ ጊዜ ከመለኮቱ ባሕርይ ሥጋ ወደመሆን እንዳልተለወጠ እናውቃለን። ክርስቶስ በአዲስ ግብር በኅድረት በውላጤ አልመሰለንም፣ በማይመረመር ተዋሕዶ ባሕርያችንን ባሕርይ አድርጎ ነው እንጂ። ዳግመኛ መከራ የተቀበለ ይህ ቅዱስ ፊልክስ በፈጣሪያችን በኢየሱስ ክርስቶስ ዛሬ እናምናለን አለ። ሰው የሆነ የእግዚአብሔር ቃል አንድ አካል አንድ ገጽ አንድ ባሕርይ እንደሆነ እናምናለን። ዳግመኛም ያለ ዘር መጸነሱን እናምናለን። በሥጋ መወለድ፣ በመስቀል መከራ መቀበል፣ መሞት፣ መነሣት ገንዘቡ የሆነ እርሱ እግዚአብሔር ቃል ነው። ስለዚህም በመስቀል ላይ ሳለ ከጥንት ጀምሮ በመቃብር ያሉ ሙታንን ሁሉ አስነሳ። ለአባቱ ተቀዳሚ ተከታይ የሌለው አንድ ነው። በሰማይ ሳለ በምድር ያለ እርሱ ነው። እርሱ የሚታይ ሲሆን የማይታይ ነው። ዓለም ሳይፈጠር ከእግዚአብሔር አብ የተወለደው በኋላ ዘመን በእመቤታችን በቅድስት ድንግል ማርያም ማኅፀን ያደረ እርሱ ነው። እርሱ ሰውም ቢሆን አንድ አካል፣ አንድ ገጽ፣ አንድ ባሕርይ ነው። እንዲህ አንድ አካል አንድ ባሕርይ ብሎ የሚያምነውን የማይታመነውን እናወግዛለን። ምዕራፍ 39 ይቀጥላል። ረድኤተ እግዚአብሔር አይለየን።